ሰጣችሁ የይለን ኢትዮ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ዮሃና ድራማን ክፍል 8 እጄላችሁ ከችብ ያለው እና ሁላችሁም ታዲያ ላይክ እና ሼር ሰብስክራይብ ማድረግን አትርሱ። ሰብስክራይብ ማድረግ አይከፈልበትም። እስኪ ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። ቤተሰቦች፣ ይሄ በተለየ ማዳም ቅመሞች እንደኔ በስደት ያላችሁ እና አሁን የልውል አባት ለማርክ ለማርክ የምትታመን ሰራተኛ እንደሆነ ከሰምቻለሁ፣ እኔንም አታሳፍረኝም እና አላፊነት ለሰጥህ ነው እያሉት ነው። ማርክ ደግሞ በጣም ጥሩ ሰው ነው፣ በጣም ደስ የሚል በጣም ታማኝ፣ በጣም ታማኝ ነው። አሁን በኋላነት የፈለግኩ ጉዳይ ለድርጅቱ ብቻ ሳይሆን ለቤቴም ጉዳይ ነው አለ ማለት አለ። ማርክ ጋሽ ቤት ውስጥ ችግር አለ እንዲህ አለ። አይ ችግር እንኳ የለም። ያው ታውቃለህ፣ በእርግጥ አላፊነት መውሰድ የሚገባው ልጅ ልውል ነበረ። እሱ ደግሞ በመራቀው ጉዳይ ምን እያደረገ ምን እያሰበ እንደሆነ ማወቅ አልቻልኩም። ስለዚህ ያንን ኃላፊነት ለአንተ ሰጥቻለሁ። ማርክ እንደሚመስለኝ አለመግባባት ነው እንጂ ልውል በጣም ጥሩ ልጅ ነው እና ድርጅቱንም እስክመለስ ድረስ ለማስተዳደር አላፊነት ያንተ ነው አለው። እስክመለስ ይሉ ጋሼ አልገባኝም። ያው ትንሽ ረዘም ያለ ጊዜ ከሀገር ወጣለሁ አሉ እና ለዛ ነው ድርጅቱንም፣ የቤቱን ኃላፊነት ለአንተ ምሰጠው አሉት ለማርክ ጋሽ። አይዞ አሉት አንተ ጠንካራ ሰው ስለሆን ይሄ ከብዳን ብዬ አላምንም። ከኔ ይልቅ እኮ ከአንተ ይልቅ ማስበው ሰው የለም አሉት። ብዙ ጊዜም አስቤበታለሁ። ብዙ ሰዎችንም አማክሬያለሁ። እሽ፣ ጋሽ የምችለውን ሁሉ አደርጋለሁ። ምንም አይጨነቁ። ስለዚህ ትክክለኛ ውሳኔ እንደወሰን እርግጠኛ ነኝ አሉ። እሺ ጋሽ ክንዴ በዚህ ሁኔታ ላይ ላይ እንደማይስማማ እንደማይስማማ ተስፋ አድርጋለሁ፣ ግን ለቤተሰቦች ስል ትክክለኛ ውሳኔ እንደወሰን ሁኝ አውቃለሁ አሉ አባትየው። ክንዴ የሚባል ሰይጣን ደግሞ ያው እንግዲህ ጉቢላን ማርክ ላይ ማለት ነው ምቀኝነት ይዘዋል። ንብረቱን መውረድ ስለሚፈልግ ማለት ነው፣ ንብረቱን የራሱን ማድረግ ስለሚፈልግ እንደዛ ነው። አሁን ደግሞ ይቺ ልውሎን የምታሸግር ሴት ማለት ነው፣ እዚህ አውቄ አርግዣለሁ የምትል ቁጭ ብላ እየጠጣ ያንን አቢል የሚባለው ነገረኛ ወንድም ጓደኛውን እየጠበቀች ነው ማለት ነው። ያው እንግዲህ እሱ ደግሞ ዞር ዞር ዞር ዞር የሌባ ነገር፣ ያው እንዴት እንዴት እንደሚሆን አሁን እየተከታተሉሽ ነው እንዴ? እሱንማ የምታውቀው እኮ አንተ ነህ ከተማ የምትውለው። ደግሞ ማርክና ሉል እየደወሉ አዛ እያደረጉኝ ነው አለች። እሱ ደግሞ ምንድን ነው ተንጅቲና እንደማንኛውም ሰው እየኖርሽ አይደል እንዴ? ደግሞ እስኪረሱሽ ብቻ ነው። እሺ አሁን ምንድን ነው የማደርገው አለች። እንዳልኩሽ የተወሰነ ሳምንት ቆይና፣ ቢደርሱብኝ ይሳል እንዴ? ሰዎች እኮ የሀብታም ልጆች ናቸው። ያንቺ መኖር አለመኖር ምንም ዴንታ አይሰጣቸውም። እኔ ግን እንደዛ አይመስለኝም አለች። በጣም ገብተው እየመጡ እየመሰለኝ ነው ቲና። ምንድን ነው እንደዚህ የሚያነጫንጭሽ እንዴ? ሰው የገደለ ወንጀለኛ እንኳ እንዳንቺ አይሆንም አለች። ይኸውልሽ፣ ይህ ዝም ብሎ ኮሽ ባለ ቁጥር ምደውይልኝ ነገር አቁሜ። እሺ ግን ምን እናድርግ አለችትነ። ምንም አታድርጊ፣ በቃ ይኸውልሽ አሁን ቀስ ብሄና ሂጂ ነው። ወደ ቤት ሂጂና ከወይኒ ግዢና ከዛ ፈታ በይ። አንተ ግን ለምን ጋት ቆይም? በቃ ደና ደሪ አፊኒ እዩ ልስቲና፣ አንድ ነገር ልንገርሽ። በርግጥ ኒና፣ አንቺ ድሮ አሪፍ አሪፍ ጊዜ አሳልፈል ሊሆን ይችላል፣ እሱንም አውቃለሁ። አሁን እሱ ያው ብርና ብር ብቻ ነው ከሉል እየተወሰደን እንዲሰጠው የሚፈልገው። ያው የሚፈልገው እሱ ዮሃናን ነው ማለት ነው። ሉል ደሞ ዮሃናን ይፈልጋታል። መጥፎ ጓደኛ ነው። ፈጣሪ ከእንደዚህ አይነት ጓደኛ ፈጣሪ ጠብቀን የሚባለው አይደለ? እንዲህ ቤተሰብ። ስለዚህ አሁን ስልክ ይሰጣታል ማለት ነው። አሁን ደግሞ እህትየዋ ተኝታ የሉልህት ስልክ ደወለላት። ስልክ ደወለላትና ይኸው እብድ አቤል የሚባል እያወራት ነው። እሺ ጠብቀሃለሁና ደህና ሆንልኝ፣ እሺ ስለደወልክ ደስ ብሎኛል እያለችው ነው አሁን ደግሞ ልዑል ደግሞ ያው የሆናን ያገኛታን ማለት ነው። ይውይ እንደማንተማምን ነው እሱ የምታስቢው እኔ እሱ ሱ ውስጥ ነገር መግባት አልፈልግም ማለች እሷ ደግሞ እሷ ደግሞ ያው አቢል የሚላትን እየያዘች ነው እንጂ ልዑል በጣም ጥሩ ሰው ነው። ቆይ ምንድን ነው እያላት እየጠየቃት ነው ማለት ነው ምንድን እንዴት ልመንህ? ገና ምንም ሳንጀምረው ነገሮች ሁሉ ውል የሌላቸው ሆኖብኛል። አታስቢ። አንቺ ስለ እኔ እና ስለ አንቺ ብቻ አስቢ። ስለ እኛ ምን እናስብ? እንደምንዋደድ አስቢ ሉል የኔ። እህልሜን ማጣት አልፈልግም ማለችው፣ እህልሜን ማጣት አልፈልግም እያለችው ነው። ያ አቤል የሚባል ጓደኛው የሚነግራት ሆኖት እየመሰለው ግን እውነቱም ብቻ ነው እየነገርኩሽ ያለውት። እመኝኝ። ለአንቺ ያለ ስሜት ሁኔተኛ ነው። ምንም ነገር እንዳታስቢ። እኔ ግን አሁን ምን እንደማያስብ አላውቅም። እሺ ጊዜ ስጭኝና ላረጋግጥልሽ ይችላለሁ። ልሄድ በቃ ሄዊ እያላት ነው ማለት ነው። የውል አስብበት፣ እኔም ላስብበት። አንተን የሚያስጨንቅ ከሆነ፣ እኔን ካላማ የሚያሰናክለኝ ከሆነ ለታችንም። ብንለያይ ነው የሚሻለው፣ እያለችው ነው። ብናራራቅ ነው የሚሻለው፣ እያለች ነው። እንግዲህ አሁን ደግሞ ይቺ ቲና የምትባል እብድ፣ ቲና ቲና፣ አለቻት። ለምን ትፈልጊኛለሽ? በቃ ብቻዬን ተይኝ፣ አለቻት። ምን ነሽ ቲና? ለምን እንደዚህ ተያለሽ? አለቻት። እሷ ደግሞ ያው እንግዲህ ፈርታለይ ማለት ነው። የሁሉ ክደት፣ የሁሉ ውሸት አውቃለሁ ምን ያህል እንደተጎዳሽ ይገባኛል። አይገባሽም። ማንም ምን ያለሁበት ሊረዳኝ አይችልም። አይዞሽ እሺ፣ ቴናዬ እኔ ያለሁልሽ። አንቺ ምን ታውቂያለሽ? አንቺ እንደኔ ያልተካድሽም። እኔም ተከጃለው። ምናልባት የአንቺ መንገድ ከእኔ መንገድ ሊለያይ ይቻላል፣ ቢሆንም ግን መንገዳችን አንድ ነው እያለቻት ነው። ምን እያልሽ ነው አሁን? ስለ እኔ አይደለም ጉዳዩ፣ ግን ተቀምጠን እኔ የሚያሳለፍኩትን እነግርሻለሁ። አሁን የምፈልገው አንቺ ትንሽ እንድትረጋጊ ነው። አቢሌ እንዴት እንደዚህ ሊያደርግ ይችላል? ሰዎቿን እንዴት አለች አላቅም። ቲና፣ ሰዎች አንዳንዴ ጭራቅ ይሆናሉ። ምጠብቂውን ቀርቶ ማጠብቂውን ነው የሚያደርጉት። እኔ ግን አምኜው ነበር፣ ልቤን ሰጥቼው ነበር። እሱ ግን አንድ ቀን እንኳ ሊደርስልኝ አልፈለገም እያለች ነው። ያው እሷ ወደውነ እንደዛ ስታደረግ ነበሩ። አይዞሽ ቲናዬ እሺ። ምን ላድርግ? ወደ የት ልሄድ? ወደ እኔ እኔ ጋደሪ እኔ ጋ እንሂዳ አለችት። አይ አልፈልግም፣ አይሆንም ቲና ብቻሽን እኮ መሆን የለብሽም። አውቃለሁ ግን ትንሽ ጊዜ፣ አንቺ በፈለግሽበት ሰዓት ሁሉ የእኔ ቤት ክፍት ነው እሺ፣ አለቻት። ማለት ነው ወደ ጥሩ ነገር እየመራቻት ነው እንግዲህ፣ እያስተካከላቻት ነው። በምን የእኔ ቆንጆ እያለ ነው ደግሞ። ይሄ ሾካካ ማለት ነው አንዴ ዮሃና ጋ ፍቅረኛው ጋ ይሉል ፍቅረኛ ጋ ሄደን፣ አንዴ እህቱ ጋ ሄደን፣ ያቺን ደግሞ ቴናን ደግሞ ለብር ብሎ ነው የቀረባት እና እንደዚህ አይነት ወንድ እንደው ከምድረ ገጽ ያጥፋችሁ ማለት እችላለሁ። እንደዚህ አይነት ብቸ ያው እንደዚህ አይነት ስላለ ነው። እንደዚህ አይነት ሰው ጥሩ አይደለም፣ ጥሩ አይደለም። እና አንቺ እኮ ለእኔ ብርጥ በጣም ጓደኛዬ ነሽ እያላት ነው። እሱ ያው ብር ፍለጋ ነው፣ እሷ ደግሞ ያው አፍቅራው ነው አንቺ ለእኔ በጣም ምርጥ ጓደኛዬ ነሽ። አንዴ በሉል አንዴ በሱ አንተም እኮ በእኔ ውስጥ ትልቅ ቦታ አለህ። የእውነት ያን ያህል እንደምታስቢኝ አላውቅም ነበር። አንተ እኮ ታውቃለህ። ታዲያ አንድ ነገር ልጠይቅሽ? እሺ፣ ጠይቀኝ። ትንሽ ገንዘብ ፈልጌ ነበር እ ብር ለምን ያስፈልግ? ለፕሮጀክት ነው ያው እኔ ነራንቺ ህይወት ሲል ትንሽ የተንቀሳቀሱ እንደሆነ ታውቂያለሽ አላት። ግን አስቢበት እባክሽ አንቺ ከሌለሽ ምንም ማድረግ አልችልም። እሺ ምን ያህል ነው የሚያስፈልግ? አለችው ያው ብዙ አይደለም ትንሽ ገንዘብ ነው። ወይም ደግሞ የክሩ ፕራዛሉን ድርጅት ሰጥሽና ታየዋለሽ። ኧረ አያስፈልግም፣ ያለኝን እሰጥሃለሁ አለች። እንዲህ በቃ ለማይ ነው በየቦታው እየሄደ ብርና ብር ብቻ ማባረር ነው። በቃ ይሄን ውሰድና ተጠቀምበት እያለችውን ይሻለን አለ። የሚያስፈልግን ያህል መጠቀም ትችላለህ ብላ ጭራሽ ሰጠችው ካርዱን ማለት ነው እሺ በሚዬ በጣም ነው የማመሰግነው ብሎ ችግር የለውም አቤሉ ይህ ሁሉ ገንዘብ ያንተ ነው እንደፈለክ መጠቀም ትችላለህ ብላ ጭራሽ ካርዱን አሳልፋ ሰጠችው እሺ የኔ ቆንጆ ብሎ እሱ ደግሞ ሌባውዬ ካርዱን ውስጥ እዳደረገ ማለት ነው ጌታ ሆይ እንደዚህ አይነት ሰዎችም አሉ እሱም አሉ ከማርክ ጋር እንዴት ናችሁ ገና ነን፣ ግን ሰሞኑ ትንሽ አልተገናኘንም። ድርጅቶቹን እኮ ድርጅታችሁን እኮ እያለ ነው። የምን ድርጅት አለው እንዴ? አባት ድርጅታቸው እንደሰጡት አልሰማህም? እንዲ አለው። አልገባኝም አለ። ቆይ ለምድር በማርክ የሚሰጠው ምናልባት በሆነ ነገር ተብትቧቸው ሊሆን ይችላል። ተብትቧቸው አይ ጉድሽን በሰማሽ ገበያ ባለወጣሽ የሚሉት ቢሩ ትለክ ልክ እንዳንተ አይነት ነው። ሉል ፍዝዝ ብላህን እኳ ንተን ክንዴንም ከመስመሩ አስወጣቸው እያለ ነው። አባትየው ደግሞ ያው መስጠት የፈለገው ለሉል ነበር። ሉል ደግሞ ተቶ ሲወጣ ከንዴ ደግሞ ታማኝ ስላልሆነ ማርክ ደግሞ በጣም ጥሩ ሰው ስለሆነ ለአባትየውም ለጓደኛውም። ይሄ ግን የጎነ ጎነ አቪል የሚባል ከይሲ አሁን ከማርክ ጋር ደግሞ አባትየው ጋር ፍቅር ሲሆን ማርክ እንግዲህ ደግሞ ከልውል ጋር ያጣለው ነው ማለት ነው የማይሄድበት የማይቆፍርበት የማይወርድበት ጉድጓድ የለም በጌታ ስም አሁን ደግሞ አንተ ልጅ ቆይ ምንድን ነው እያወራ ያለው ምንም እየገባኝ አይደለም አለው እንግዲህ አስቡ ማርክ ደግሞ ሁሉ ነገር ተቆጣጥሮ ጉብ ብሏል ማለት ነው እንዲህ ይህን ነው መሸሽ ይሉሃን አለው ገና ለገና አባቴ ሳይወጣ ወንበሩን መቆጣጠር ጀመርክ አለው። ከእንዴ እንዴት ነህ አለው። ምን አባህ እያሾፍክብኝ ባልሆነ እያሾፍክብኝ ብቻ ባልሆነ አለው። አንተ እያለ ነው እንዴት ነው የምታናግረኝ? አለው። ገና ለገና አባቴ ወንበር ላይ ስለተቀመጥኩ አባቴን ወርክ መሰለህ? እንዲህ አለው። ለማንኛውም ይገርማል። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቶኝ የምወዳችሁና የማከብራችሁ፣ በጣም ደስ የሚል ድራማ ነው። በሚቀጥለው ደግሞ ዮሐና ድራማን ክፍል ዘጠኝ ይዘን እስከምንመጣ ይዘን ከች እስከምንል ድረስ ሁላችሁም ላይክ ሰብስክራይብ ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ፣ ቻናልን አሳድጉልኝ። የመወዳችሁና የማከብራችሁ ቤተሰቦች አብራችሁኝ ስለነበራችሁ ከልብ አመሰግናለው። ሰላም ጤና ለሁላችን ይሁን ባይ